ሰላም፣ እንዴት ናችሁ ቤተሰቦች? ሁሉ ሰላም። ሰሞኑን ትንሽ አንዳንድ ነገሮችን ለማመቻቸት ጠፍጬ ነበረ። አሁን ተመልሻለሁ። ቀር ያለች ቪዲዮ ላስቃኛችሁ እንደተለመደው ብዬ ነው። ሰብስክራይብ እያደረጋችሁ አይደለም? ሰብስክራይብ አድርጉ፣ ብዙ ቪዲዮዎቹ ሰዎች ጋር እንዲደርሱ እየጀመርን ነው አንዳንድ ነገሮችን እና ዋናው ሀሳብ ላይ እስክመጣ ያው መንደርደሪያ ሊሆኑ ይችላሉ የምንላቸው ነገሮች እናወቃለን። አማታ ማታ አዲስ አበባ የሚነዳው አነዳር ትንሽ ከአይምሮ በላይ የሆነ አነዳር ነው። ያው እኛ ግን ቀስ ብለን ዳራችንን ይዘን የሄድን ነው እና እንዴት ናችሁ? ቅዝቃዜው እንዴት ይዟችኋል? ሰሞኑን ዝናብ አለ፣ እርግጥ ወቅቱ ነው። አሁን ከባድ ከባድ ዝናብ እየጣለ ነው። እንዴት ናችሁ? በተረፈ ሁሉ ሰላም ነው ወይ? አዲስ አበባ በምሽት ያው ባዶ ናት። ሰው አይንቀሳቀስም፣ ግን ያው እንደዚህ በርቶ ከተማ ቆንጆ ሆኗል። ባጃጅም እዚህ ገማ ማን እንደፈቀደለት አላውቅም ዝም ብሎ ይንቀሳቀሳል። እንግዲህ ፈቃዱን እስክናገኝ እና ምን ምን አይነት ኮንቴንቶች እንደምንሰራ ባለፈው ላስታይም ነገሩኝ ብያችሁ ነበር። በባለፈው ቪዲዮ አስቀምጡልኝ ብያለሁ። እስካሁን ኮሜንት ላይ እየላከ የለም። በቅርበት የሚያጎኝ ግን አንድ ሁለት ሰዎች እነዚህ አይነት ነገር ቢጀምሩ ብለው ይነገሩኛሉ። እኔ ያሰብኩት አንድ አይዲያ ያለ ያው ሰብስክራይበራችን ወደ አንድ ሺህ ሲጠጋ እንግዲህ ቆንጆ ምን ለሆን ኮንቴንት አደርጋለሁም። በጣም ደስ የሚል ነው። እንደምትወዱ ተስፋ አለ። ጠቀም ያለ ነገር አለው እና እሱን ነገር የማድረግ እቅድ አለኝ። እስቲ የእናንተ ደግሞ ሀሳብ ትነግሩናላችሁ። ምን እንደሆነ መሰራት እናደበት፣ ሰዎች ፖድካስት ምናምን ይላሉ። አሁን ላይ ያው ኮንተንት ያስፈልጋል ብዬ አምናለሁ። ሆነ ዝም ብሎ ተሰብስቦ ማውራት ይቻላል። አሁ ግን ያው ብዙ በሱ አላምንም። ሰዎችን ሊያንጹ ይችላሉ የተለያዩ ነገሮች መጥተው እነሱ ሊጠቅሙ ይችላሉ የምንለውን ነገር ብናደርግ ብዬ ነው የማምነው። እና እሱ እሱ ስላለ እስኪ ፖድካስት የሚለውን ነገር እንደ ተጨማሪ ያው እዚህ ላይ ይሄ ነው ብለን የምንወስነው ነገር ስለሌለ አድቫይስ የሚደረጉ ነገሮችን ለመስራት ዝግጁ ነን፣ ይጠቅማሉ ብለን እስከ አሰብን ድረስ የምንሰራውን ሀሳብ ነው የምንሰራውን ሀሳብ ነው የምንቀበለው እና እንደዛ ነው። እንዲህ ቢሆን የምትሉት የምትጨምሩት ነገር ካለ ደግሞ ከእናንተ እንሰማለን የተሻሉ ነገሮች ያው እኛ ሀገር ላይ ያለው ነገር ነው እንጂ ብዙ የማይታወቀው ሌላው ሀገር እንደዚህ ከተሞችን የሚያስጎበኘዋሉ። ብዙ እስቲ እኛም ጀምረነዋል። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለሰዎች እየላካችሁ እናፈምሰዋለን ብለናል። ጋኒ ትልቅ ማሽነሪ ስራ እየሰራ ነው፣ እና እሱ አይነት ነገሮች ሰሩ። ሃይኪንግ የመሄድ እቅዳለን። ረጅም ጉዞዎችን እንጓዛለን። ወፍሮድ እናወጣለን። ወደ ክፍለ ሀገሮች እንሄዳለን። እሱን ሁሉ እናቀርባለን። ከአሁን በኋላ በሚኖረን ጊዜ፣ ከአሁን በኋላ ስቴብል ሆነን እሱን ስለምናደርግ ተዘጋጅታችሁ ብቻ ማዳመጥ መከታተል ነው። አንዳንድ አይዲያዎች ያው ቀድሞ ስለማይነገሩ ነው ሰዎችም ካች አድርገው ከዚህ ላይ እንዳይሰሩ። እንደሱ አይነት ነገሮችን ብዙ አልናገርም ግን አሉኝ አንድ ሁለት ቆንጆ ቆንጆ አይዲያዎች ሆነስ እሱን ያሰራለው በቅርቡ ለክረምቱ ሊሆን የሚችል ሞቅ ሞቅ የሚያደርግ ከዚህ ከቅዝቃዜው ምናምን የሚያወጡ ሚዲያዎችን እናቀርባለን እና እስቲ እነሱ አይነት ነገሮች እራሳችሁን ዝግጁ አድርጉ። ድምፅ አይሰማም ምናምን የሚሉ ቪዲዮዎች ላይ የተሰጡን ኮሜንቶች አሉ። የምትመጣ ማይክ አለች። በቅርቡ ድምፅ ለብቻው ቀድቼ አንድ ላይ ከቪዲዮ ጋር ተጣብቆ ስለሚወጣ የዛኔ የድምፅ ጥራት አትቸገሩ። አሁን ባለው ነገር ነው የጀመር ነው፣ እና እነሱ አይነት ነገሮችን ስለምናደርግ በተሻለ ነገር እንመጣለን። የቪዲዮዎችን ኳሊቲ እንጨምራለን ብለናል። አሁን እስኪ እዚህ ሴንቸሪ አካባቢ ነው የምንዞረው። ቀጣይ ሪቪው ላይ ያው የምንሄድባቸውን ኮፊሮ ሰዎች፣ ምግብ ቤቶችም በሙሉ እናቀርባለን። እናሳያለን። ሴንቸሪ ሴንቸሪ ታዋቂው ጌም ዞን ጫዋቾች ያሉበት ሞል ነው። ሴንቸሪ ሞል ሰናውኑ ለጉርድ ሾላ መስመር ይዘናል። ጉርድ ሾላ ጉርድ ሾላ ጉርድ ሾላ አይ ቲንክ የተባለው ከሾላ ገበያ ግማሽ ነው የሚል ግምት አለ። ግምት ነው ግን ይሄ እና እሱ ምን ግምት አለኝ። እስቲ ግምታችን ትክክል ይሁን አይሁን አናውቅም። ምህረት መንገድ እንሄዳለን። እዚህ ጋ ከባድ ክራውድ የምትፈጥር የእግረኛ መንገድ አለች፣ ሁላችሁም ታቁታላችሁ ብዬ አስባለሁ። እሷን መንገድ እናልፋለን። እየተጓዝን ነው በምሽት። እንዴት ናት አዲስ አበባ? እንግዲህ እየወጣችሁ እያያችሁ ያላችሁ ሰዎች

ከመጽሐፉ ከታች የተሰፈረ መጥቼ እንሰራላችሁ እንደምትፈልጉ ገና መጀመሪያ ስለሆነ ነው። አዲስ አበባ በጣም ብዙ ሰፈሮች አሉ። ፒያሳ ተሰርቷል። ካዛንቺስ፣ ወደ ቀበና፣ እንግሊዝ ኤምባሲ አዳዲሶች ሰፈሮች ሳር ቤት ወደ ገብርኤል አካባቢ እነሱ እነሱም ተሰርተዋል እነሱንም እየዞርን እንቃኛለን እና ወደ ጠየቃችሁኝ ቦታ እየመጣው ሪቪው አድርግላችኋለሁ። የድምፁን ጥራት እንደነገርኳችሁ ነው። በማይክ ስለማስገባ በእሱ አድርጌ ድምፁን እሰራላችኋለሁ። አሁን የሳሊተ ምሕረት መብራት ይዞን እሱን እየጠበቅን ነው። ከዛ በኋላ እስቲ እንዴት ምን መስራት እንዳለብን እየተወያየን እናሳድገዋለን። ይሄ እንቻናል ቻናል አዎ፣ ከጎኔ እንደሆናችሁ በሙሉ እምነት እናገራለሁ። ጃክሮስን መንገድ ይዘናል እና በቀንም እንድቀርጽላችሁ ብሰዎች ያው መርካቶ በቀንም ቢሆን ገብቼ አሳያችኋለሁ። መኪናው መግባት የሚችልበት ቦታ ድረስ እየገባን እየቀረጽን እንለቃለን። እናቀርባለን። በተረፈ እነኝህን እያስተናገድን ወደፊት እንሄዳለን። በጣም ጥሩ ነገሮችን እየሰራሁ ለቃለው ነገራችኋለሁ። ከእናንተም ጋር ጥሩ ጊዜ እየወሰድኩ ነው። እንደ እንደወደዳችሁ ተስፋ አለኝ። የተሻለ ስራዎች እናቀረባለን ተባብለናል እና በምን ኮንተንት እናወራ የሚለውንም ነገር እኔ ያዘጋጀኋቸው ነገሮች አሉ። እናንተም ደግሞ ይህንን ይህንን ብትሉ እያየንበት እየመከርንበት እናስተካክለዋለን ብለናል። መብራት ለቆናል። ፊጋን መስመር ይዘናል። አሁን የፊጋ መስመር ኮሪደሩ አልመጣበትም። በቅርቡ እንደሚሰሩትና እና እንደሚያስተካክሉት ተስፋ አለኝ። ባይ ባይ። ለዛሬ እንግዲህ እንደማስታወሻ ይህን ሰርች የላችኋለሁ። ከአሁን በኋላ በየቀኑ አትሊስት አንድ ቪዲዮ ለቃለሁ። የዘውትር ተከታታዮቼ አድማጭ ተመልካቾቼ ቲንኪዩ አመሰግናለሁ።